ይገርማል በማደጎ ማደግ ከዘር ነዋ። አልገባኝም ያው የጠፋችውም ልጅሽ የአንቺን ዕጣ ሊገጥማት ነው ብዬ ነዋ። ቆይ ሳሪ እኔ ሳላቅ ያስቀየምኩሽ ነገር አለ እንዴ? አረ በፍጹም ምንም አላስቀየምሽኝም። እና ምን አድርጌሽ ነው? በማጽናናት ቦታ እኮ ቁስ ሌላ እንጨት እየሰደድሽብኝ ነው። ይህን ያህል ያዘንሽ አልመሰለኝ። ይቅርታ ቀልድ ነበረ። ሳሩን ግን ምንም ልክ አትመስኝ። መጥፎ ሰው መሆን አንቺ ላይ አይሄድም። መጥፎነት የሚያምርበት ሰው አለ እንዴ? እሱም ማ ታለህ። ግን አንቺ ላይ ደግነት ነው የሚያምርብሽ። ከፊቴ እጅ ያልክሽ እኮ እባክሽ፣ ሳሩን እንደዚህ ከምትሆኝብኝ አስቀየምኩሽ ነገር ካለ ንገሪኝ እና ይቅርታ ልጠይቅሽ። ዛሬ በጣም ነገር እየፈለግሽ ል ኔዳስታ፣ ምንም አይመስልሽ። ለኔ የፍቅር ስሜት እንዳለው የነገረኝ ቀን ከአይኑ ርቅበታለ። ለዘለአለም ጥዬ እጠፋለሁ። አይ በቃ ይቀራላ፣ የትም አትሄጂም። አልገባኝም ምን እያልክ ነው? አይ ምንም መጠየቅ አልነበረብኝም ይመስልኝ። በጣም ይቅርታ። እንዴ ዳዊት ተረጋጋ። ይህንን ያህል እኮ የሚረብሽ ነገር አይደለም። ላንች ነው አይረብሽ። ህይወት ከዳዊት የፍቅር ጥያቄ ቀርቦላታል። ይህንን የፍቅር ጥያቄ ተቀብለው ይሆን? እስኪ አብረን የምናይ ይሆናል። የሳሮንና የሂሩት ፍጥጫ አሁንም እንደቀጠለ ነው። እስኪ አብረን የምንመለከት ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ጉናትዩብ ተከታታዮች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ዝ ተረፍረፍ ይበል እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ በባለፈው ክፍል የህይወት መንገድ ካቆምንበት ጀምሮ ወደ ዛሬው ክፍል 23ን የምናይ ይሆናል። በባለፈው ክፍል ማበጠሪያ ለሳሜ ልትሰጠው ነበረ። ታዲያ ህይወትን ሲያዩ ደንግጣ ከኋላዋ ሸሽገዋለች ይህን ማበጠሪያ ዛሬ ከሱ ቀጥሎ የምናይ ይሆናል ምን ሆናችሁ ነው እያለቻቸው ነው ምንም ነገር እንዳልተፈጠረ ነገረቻት ሂሩትም ከዛም ሳሚና ሂሩት ተያይዘው ወደ ውጭ ወጡ ህይወትም በነገሩ ግራ ተጋብታለች ከኋላዋ የደበቀችው ምን ይሆን ደግሞ ምን ሊያመጡብን ነው እነዚህ እያለች ነው ከዛም ከወጡ በኋላ እንግዲህ ሁለታቸው መጨቃጨቅ ጀመሩ ገንዘቡን አስገባልሻለው። እኔ እንደዛ አይነት ነገር አላውቅም፣ እባክሽ አንቺ ጨርሽው እያላት ነው። እሷም በኋላ ውጤቱን አስቀይረሽ ነው ብለህ ትጨቀጭቀኛለህ፣ ስለዚህ አብረን መሄድ ይኖርብናል አለችው። ሳሚም እንደዚህ አይነት ነገር አድርጌ አላውቅም፣ ስለዚህ አንቺ ልታደርገው ይገባል አለ። እኔም ነገሮችንም አደርጋቸው ራሴን ችዬ ነው፣ የማንንም እገዛ አልፈለግም። ይልቁንስ አሁን ብትሄድ ይሻልሃል አለችው። ነገር ግን አሁንም መጨቃጨቅ ጀመረ። ታዲያ ልጅቷም ከምንም በላይ በራስ መተማመኗ በጣም ያስደንቅ ነበረ። ይህንንም ሳሚ ሊደብቃት አልፈለገም። ኦቨር ኮንፊደንስ ኬትን ያመጣሽው እያላት ነው። ከዛም ለማንኛውም መልካም እድል እህታቸው እንድትሆን ደግሞ እመኛለው አለችው። እህታቸው ከሆንሽ እኮ ለአንቺ አስቸጋሪ እንደሚሆን ልታውቂ ይገባል አላት። ይሄ ከሆነ ለሁለታችንም ችግር ነው። ሚስጥር እንደሆነ እንጠብቃለን፣ ለማንም አንናገርም አለችው። ሳሚም ገንዘብ ተቀብላ እንድትሰጠው እየጠይቃት ነበረ። ሩትም ቀላል ገንዘብ እንዳይመስልህ እኔ ምሰጥህ ለምርመራው በጭራሽ አይሆንም አለችው። ከዛም መጨመሪያ ይሆነኛል አላት። ይልቁንሳ አሁን ሂድ አለችው። እሱም ሄዶ ነበር። እንግዲህ ህይወትን ቤት ውስጥ ማበጠሪያውን ፍለጋ ተያይዘዋለች። እያንዳንዱ የሶፋ ስር እየፈነቃቀለች እየፈለገች ነበረ። ከዛም ዳዊት መጣ። ምን ጠፍቶች ነው አላት። ማበጠሪያ ጠፍቶኝ ነው። በቃ በፍለጋት፣ ወይ እኔ ገዛልሻለሁ አላት። ሩትም የት ሄደ ይባላል አለች። አላውቅም ለሁለተኛ ጊዜ ነው ማበጠሪያ እየጠፋኝ እያለች ነበረ። ከዛም ህይወት ያተረማመሰችውን ሶፋ ሩት እያስተካከለች ነበረ። በሌላ በኩል ሳሮን ብቻዋን ሶፋ ላይ ተቀምጣ መጨናነቅ ጀመረች። ሩትም ጠየቀቻት፣ እህቴ ስለምንድን ነው የምትጨናነቀው? እባክሽን ንገሪኝ። ብቻሽን ከምትጨናነቂ ቢያንስ ለእኔ ብትነግሪኝ ይቀልሻል። ምንም እንኳን መርዳት ባልችልም ነገሩን ስታወሩ ይቀልሻል አለቻት። ሳሮንም ቀጠለች። እንጆ እንደምትሰራና በስሯም ህጻናት እንደምታሳድግ እየነገረቻት ነው። ካሉት ልጆች ውስጥ ሁለቱን ለጉልበት ብዝበዛ ወደ አረብ ሀገር ሊሸጧቸው ነው እያለቻት ነው። ሩትን በሁኔታው ደነገጠች እና ምን ልታደርጊያቸው ነው አለቻት። በሌሊት ላሸሻቸው ነው። ሩትም ችግር ውስጥ ከምትገቢ ለምን ለህግ አካላት አናሳውቅም? አለቻት። ወይ ይህ ነገር በማን መታወቅ የለበትም፣ ዳዊትና ሳሚም መስማት የለባቸውም። ምክንያቱም እነሱን ን ለማዳን ብለው ችግር ውስጥ ይገባሉ፣ አለችና አስጠነቀቀቻት። ከዛም የሚገርምሽ ነገር ከቢሮ ካሉት ሰራተኞች ውስጥ እኔን አይወዱኝም። እኔ እውነትን እከተላለው፣ ለፍትህ እቆማለሁኝ። ማንም ሲበደል ደስ አይለኝም፣ አለችና ነገረቻት። ታዲያ የማገዝሽ ነገር ካለ ንገሪ አለቻት። አይ ለታናሽ ላማክረሽ ብዬ እንጂ ይሄ ማንንም እገዛ አይፈልግም፣ እኔ የትሽ እንደው ጎበዝ ነኝ፣ አለችና ነገረቻት። ሩትም አንቺን እንዳይጎዱሽ ተጠንቀቂ። ደግሞ እንዳንቺ አይነት እህት ስላለችኝ በጣም አመሰግናለሁ። መልካምነትሽን ያወቅኩት ህይወትን ስላስጠጋሻት በእሷ ተገንዘብ ያለው አለቻት። ከዛም የሰው ልጅ መረዳዳት ያለ ነው አለች። ሳሮንም ሩትም በዚህ ሰዓት ለገንዘብ ብሎ ብዙ ነገር በሚሰራበት ሰዓት እንዳንቺ አይነት ቅን እህት ስላለችኝ በጣም እድለኛ ነኝ አለችና አቀፈቻት። ዳዊትም ሳሜን በባለፈው ስለተደበደበበት ምክንያት ምን እንደሆነ እየጠየቀው ነበረ። እኔ እኮ ሰምቻለው አንተ ብትደብቀኝም፣ ለሰራተኞቹ ገንዘብ ስለከልክልካቸው ነው አደለ የደበደቡህ አለው። አይ ክልክያቸው፣ ሳይሆን አነሰን ብለው ነው እነዚህ ክፎች አለ። ከዛም ከነዛ ጠብደል ሰዎች ስለተረፍ ልታመሰግን ይገባል። እኔ የገረመ ነገር ግን እህት የእናንተ ባልና ሚስት መሆናችሁ አለው። እንዴት ለእህትህ ባልነት ያንስባታል ማለት ነው? ዳዊትም አልወጣኝም ለማንኛውም እነዛ ጠብደር ሰዎች ስለተረፍክ ላንተ ያለኝን አድናቆት እንዲጨምር አድርጎታል፣ አለውና ወደ ውስጥ ገባ። ከዛም ሳሚ ቆይ ከኔ ያለው ሚስጢር አይደበቅም ማለት ነው እያለ ብቻውን እያወራ ነበር። ሳሮንም ከስራ ባልደረቦቿ ጋር ስልክ እያወራች ነበረ። ልጆቹን በሌሊት እንዴት ማሸሽ እንዳለባትና እንዲሁም ደግሞ ጠንቀቅ እንዳለባትም ከነዛኞቹ እየነገሯት ነበር። ከዛም ችግር የለውም የኮንትራት ታክሲ ይዥ ይመጣለው አለቻቸውና ስልኩን ዘጋችው። ሩትን በበኩሏ ሁለት ልጆች ሊሸሹ እንደሆነ እየነገረቻቸው ነበረ። ከዛም ሳሮን ከባድ ሰውናት ፈጥነን መድረስ ይኖርብናል፣ ከልጆቹ እንድረስባቸው፣ እናድናቸው እያለች ነው ስልኩን የዘጋችው። ሳሮንም ህይወትን እየጠየቀቻት ነበረ ትናንትና ስለሆነው ነገር ዳዊት ነግሮኛል ቆይ ያሳደጉች ወላጆችሽ ስለ ትክክለኛ ወላጆች አልነገሩሽም ወይ አለቻት ጭራሽ እኮ አይተዋወቁም አያውቋቸውም አለች ወይ በማደጎ ማደግ እኮ የዘር ሆነ በቃ ያው የጠፋችው ልጅሽም እንግዲህ ያንቺን እጣ ሊገጥማት ነው አለችና በቁስሏ ላይ እንጨት ሰደደችባት ታዲያ ህይወትም በሁኔታው በጣም አዘነች ቆይ ሳሮን ግን ምን ብበድልሽ ነው እንደዚህ ያልሽኝ? አለቻት። ከዛም ሳሮንም አይ ያዘንሽ አልመሰለኝም፣ ለማንኛውም ለቀልድ ነው አለች እየሳቀች። ሳሮንም ህይወትም ጠያቂዋን አስከተለች። መጥፎነት ካንች ጋር አይሄድም፣ እባክሽ መጥፋት አትውኝ አለች። ከዛም ሳሮንም መጥፎነት ማንም ጋር አይሄድም፣ ትንሽ ግን ወጤ የረገጥሽ አልመሰለሽም? አለች። ከዛም ቆይ የበደልኩሽ ኩሽ ካለ ይቅርታ ልጠይቅ ካለዛ እንደዚህ እንደውሻ እያመነጫጨቅሽን ያለሽው አለች ውይ እስካሁን አለሽ እንዴ እባክሽ ተነሽና ሂጅ አለቻት ህይወትም አንቺ ነው ብለሽኝ እኮ ነው ወደዚህ የመጣሁት አለች በቃ እንደው ምን ይለቃለው አለችና እየተናደደች ወደ ውስጥ ገባች ዳዊትም የህይወትን ሁኔታ አይቶ ከሳሚ ጋር ተጣልታችሁ ነው እንዴ? ምን ሆነች ነው እያለ የጠይቃት ነበረ ዊ ሳሮን ግን ምን አድርጊያት ነው ከሳሚ ጋር ያለውን ነገር ሰምታ ይሆን እንዴ? አለችና ጠየቀችው። አይ ከሳሚ ጋር ያለውን አልሰማችም። እስኪ ትንሽ እንታገሳት። ትናንትም ከሩት ጋር ተጣልቶ ነበረ። ሩትም ከቤሉጣ አለች። ከዛም እኔ እንድትቀመጥ አደረግኳት አለና ነገራት። ወይ ተመስገን እኔ ብቻ አይደለውም፣ አልጠላችኝም ማለት ነው ዳዊትም ህይወት፣ ግን እህቴን ተወጃታለሽ አለ። በጣም ነው እንጂ መወዳት ከጎዳና አንስታኝ ባለውልታዬ ነች አለች። እንደዚህ እየበደለችሽ እንኳን አልጠላሻትም የኔ የዋህ ህይወትም እንዴት እጠላታለሁ? የክፉ ቀን የኮናት አለችው። ከዛም እና ምን አዲስ ነገር አለ? ምንም አዲስ ነገር የለም በቃ ህይወት ይቀጥላል አለችው። ህይወትም ታዲያ ከአንተ ጋር አዲስ ነገር ሳይኖር አይቀርም፣ እስኪ ሩት ስላስተዋወቀች ልጅ ንገረኝ እያለ ዳዊትም ለልጅቷ ምንም ቦታ እንደሌለውና እንዲሁም እየደወለችበት እንደሆነ እየነገራት ነው። ታዲያ እንዳትጎዳት ነበር ያለችው። ከዛም ዳዊት አንቺ ስለ ፍቅር ምን አይነት አመለካከት አለሽ እያለ እየጠየቃት ነበር። ታዲያ ህይወትም ስለ ፍቅር ደስ የሚል ትንታኔ ለዳዊት ሰጠችው። ዳዊትም በሰማው መልስ በጣም ተደሰተ። ከዛም አንቺ ስለ ሳሜ ምን አይነት ስሜት አለሽ እያለ እየጠየቃት ነው። እሷም ለሳሚ ምንም አይነት ስሜት እንደሌላትና ከዚህ በኋላም ሌላ ሰው መቅረብ እንደምትፈራ እየነገረችው ነበር። ግና ልጅ ኮነሽ ታዲያ ገደማ ትገቢ አላት። ህይወትም ይህንን ተወውና ይልቁን ሳንት በጊዜ አግብተህ ቤተሰቦችን አስደስታቸው አለችው። እሱም መልሶ ጠየቃት። ቆይ ላንቺ የሚወድሽ ሰው ቢመጣና ከዛም ያ ሰው አንቺን እያለ ቢጎዳ ምን ትዋለሽ? አላት። መጀመሪያ ገና የፍቅር ጥያቄ ሲያመጣ ትቸው ለዘላለም ከፊቱ ርቃለው። አለችው። ይህንን ሲሰማ ዳዊት በጣም አዘነ። በቃታው ጥያቄው ይቀራል በማለት መለሰላት። ህይወትም በነገሩ ግራ ተጋባች። አልገባኝም ያን ያህል ከባድ ነገር የተናገርኩ አይመስለኝም አለችው። አይ እኔ ነኝ ጥፋተኛ፣ እንደዛ አይነት ጥያቄ መጠየቅ አልነበረብኝም አለ ዳዊትም። ከዛም አየር መቀበል ይኖርብኛል ብሎ ወደ ውጭ ነበር የወጣው። የዳዊትን አወጣጥ የተመለከተችው ሩትም ህይወትን ጠየቀቻት። ምን ሆኖ ነው ዳዊት አለቻት። አይ ምንም፣ ብቻ የሆነ ነገር አስቀየምኩት መሰለኝ በባለፈው ማንንም መቅረብ እንደሌለብኝ አንቺ መክረሽ ነበረ። አሁንም ራሴ መጠበቅና መጠንቀቅ ይኖርብኛል አለችና ነገረቻት። ከዛም ውይ ዳዊትን እንጂ ሌላ ሰው እኮ እንዳታፈቅሪ አይደለም ነበር አለች። ታዲያ ህይወት ከተለየቻት በኋላም ራሷን በጸጸት ስትጠይቅ ነበር፣ ወይኔ የተሳሳተ ነገር አደረግኩ እያለች። ዳዊትም አየር ልቀበል ብሎ ወጥቶ በተቀመጠበት የህይወት ጓደኛ ሰላም መታ ነበረ። ከዛ ምን ሆነ ነው ብቻህን እዚህ እነስ ማይጠሩ ይመጡ ባህል እኮ እያለች አስጠነቀቀችው። እንግዲህ ምናልባትም ማጅራት መቺዎች ሊሆን ይችላል። ከዛም አንዳንድ ነገር ሲጨዋወቱ ከቆዩ በኋላ ከህይወት ጋር እንዴት እንደተዋወቁ እየጠየቃት ነበረ። ታዲያ የህይወትና የሰላም ትውውቅ ከሰባተኛ ክፍል እንደነበረ እየነገረችው ነው። በዛውም የቁንጅና ውድድር ተወዳድራም እንዳሸነፈች ቁንጅናዋንም ራሷ እያደናነቀች ስትነግረው ነበር። ታዲያ ሰላምን በውበቷ ዳዊትን ጠልፋ ለመጣል እየሞከረች ነበረ። እንሂድና እየጠጣን እናውራ፣ ካልዛ ታሪኩ ረጅም ነው አለችው። ዳዊት ግን መሄድ እንደማይፈልግ ነገራት። ከዛም ህይወትን ተንከባከባት አለች። በደንብ ነው እንጂ የምንከባከባት ሲላት የቅናት ስሜት ተሰማት። የኔማ አንድ ቀንም ቢሆን እንደዚህ ተንከባክቦኝ ያውቅም እያለች ነበረ። ሳሚ ምሩትን ገንዘብ ስጭኝ እያላት ነው። ተጣልተን ስለሆነ አሁን ገንዘብ እጅ ላይ የለም አለችው። ሁለታችሁ ሲጨቃጨቆ ሳሮን ከወደ ውጭ ከፍታ ገባች። ከዛም ገንዘቡን እፈልገዋለሁ፣ ዛሬውን አስገባለኝ አለችው። ሳሚም የተወሰነ ስላጎደልኩት ነገ ሞልች ያስገባልሻለው አላት ከዛም ሳሮን በጣም ተናደደች ዛሬ ነው መፈልገው ዛሬ ያስፈልጎኛል ለምን ሳጎደልከው አለችና ተቆጣችው በኋላም እንደ ምንም ከየትም አምጥቶ መቶ ሺ ብር እንዲሰጣት በቁጣ ተናግራ ትታችው ሄደች ሩትም የፈራሁት ነገር ይኸው ደረሰ ተናግሬ ነበር እያለች ነው ዳዊትም ከውጭ ሲመለስ ህይወት አሁን ተሻለህ እያለች እየጠየቀችው ነው። አሙ ነበር እንዴ? ይልቁንስ ጓደኛሽን አገኘዋት ሰላምን፣ አላት። ከዛም ሰላም ብዙ ነገር እንዳወራችሁና እንዲሁም ደግሞ የቁንጅና ውድድር ተወዳድራ እንዳሸነፈችም ነግራኛለች አለችው። ትክክል እንደሆነች ህይወትም አረጋገጠችላት። ኦ የተናገረችው እውነት ነው ማለት ነው አለ ዳዊትም። አዎ ግን እንድታሸንፍ ደግሞ ለጓደኞቿ ዶናት እየገዛች ቅስቀሳ ታደርግ ነበር አለች። በሌላ በኩል በር ላይ ዳዊት፣ ህይወት፣ ሳሚ ሆነው ሩትና ሳሮንን እየጠበቁ ነው። እንግዲህ ሳሮን ልጆቹን ለማሸሽ በሌሊት ተነስታ ሄዳለች። ሩትም ሁኔታውን ለመከታተል አብራት ሄዳለች። ምንም እንኳን አሁን እህትና አጋዥ መስላ የታየቻት ሳሩን ማለት ነው። እንግዲህ ልጆቹን ለማሸሽ በሌሊት በሄደችበት ሰዓት እነ ዳዊትና እነ ህይወት ደግሞ በር ላይ ሆነው ስልክ አታነሳም ትመጣ ይሆን እየተባባሉ እየጠበቋት ይገኛሉ። እንግዲህ እነዚህ ልጆች መዳረሻቸው የት ይሆን? ቀጣይ ክፍል ሲለቀቅ ይጀላቸው የሚመጣ ይሆናል። ለዛሬ የነበረ ፕሮግራም ይህን ይመስላል። የህይወት መንገድ ክፍል 23። መልካም ጊዜ ሆንላችሁ። ስለተከታተላችሁኝ አመሰግናለሁ።